የመጀመሪያውን ላሰማችሁ ስናወራ በሙሉ ሪኮርድ ያ ወደ አስር ደቂቃ ካንተ ጋር አውርቻለሁ። አምስት ደቂቃ ካንተ ጋር አውርቻለሁ። ገባ? ምን አይነት መጥፎ ሰው እንደሆንክ ያ አሁን ሰው እንዲላ እሱ እኮ ሞኝ ነው፣ የዋህ ነው፣ አፉ ብቻ ነው አይደለም። በጣም በጣም ኃይለኛ ከባድ ሰው በእንጀራ ገመ ምንድን ነው ያለው? ትዝ ይላችሁ እንደሆነ ሊያን ማለት ነው እኔ ነኝ ያተረፍኩሽ ነው አይደለ ያለው ሊያ ሾን የተናገረውን ነገር አሰማሻለሁ። እዚህ ላይ ነው ያለው እኔ ምን እንደመለስኩለት። እኔ በግልጽ ነግርሻለሁ፣ ፈለፊትሽ ከፈለግሽ ነገ መጣለሁ። ቲክቶኩ ተዘግቷል፣ ስልክ እየተደወለ ዘግቶታል። እኔ አይደለሁም የአንቺ ፋይንድም የአንቺ እንትንም እኔ አደለሁም አደለሁኝ መጠንቀቅ ካለብሽ እኔን አይደለም። እኔ የፊት ለፊትሽ አክባሪሽም፣ ደጋፊሽም ነቃፊሽም ነኝ። የፊት ለፊትሽ ታውቂያለሽ። ግን ይልቁንስ አጠገብሽ ያሉ አንድ ነምበር ዋን እሱ ነው፣ እኔ አይደለሁ። ነምበር ዋን እኔ አይደለሁ። ምክንያቱም ለምን ትችል እኔ ጥሩ ሰርተሽ ወይ አክባሪ ሆነሽ ምናምን አይደለም፣ ብዙ የተጨመላለቀ ነገር ስላለ ማለት ነው። እንደዚህ አይነት ጭምልቅ ያለ ነገር ውስጥ እኔ መግባት አልፈልግም፣ አልወድምም። ይልቁስ ከተጠነቀቅሽ ሌላም እነግርሻለሁ፣ እኔን አይደለም። ሌላም እነግርሻለሁ ከተጠነቀቅሽ፣ እኔን አይደለም። አሁንም ቻንስ ልስጥሽ፣ ተማሪ አሁንም ተማሪ። ግን ይጠቀሙሻል፣ በሰውንም ይጠቀሙሽ እንዲያርግልን እንደዚህ አስደርጊልን፣ እንደዚህ አስደርጉልን፣ እንደዚህ አስደርጉልን። ኖ ኖ ኖ አአ ከዛን ጭ ጋር ይመጡና እኔ ነኝ ያተረፍኩሽ ስል በጣም በሳቅ በሳቅ ነው እስቃለሁ ያስቀኛል። ወይ ጥላቻቸው አይታወቅ። ወይ በቃ እዛው ሶሻል ሚዲያ የሶሻል ሚዲያ ወሬ ነው አትበል። የሶሻል ሚዲያ ወሬ አይደለም። ሶሻል ሚዲያ በጣም ከባድ ነው። ቀለ ቀላል አርጋችሁ አትዩት። እስካሁን ድረስ በቅርብ ያለ ሰው ምናልባት መጥፎ ነገር ደርሶበት እዚህ ቲክቶክ ላይ ያለ ሰው ወይ ሶሻል ዩቱብ ላይ ስላላያችሁ ነው ስላልተባበርን ከእንደዚህ አይነት መሰሪያዎች ጋራ ስላልተባበርኩኝ ሌሎችም ስላልተባበርን ጭራሽ እነሱ እራሳቸው ይሄን ነገር አዘጋጅተው መጥተው ለምነው ዳልቻና ጂጂ እንዲህ ሊያደርጉ ነበር ይላሉ። እንግዲህ መጀመሪያው ለሰም አንድ ተሰምቷል። ምክንያቱም እዚህ ጋር ሊያ አረኔ አታስቢ፣ የሆነ ሰው እነግርሻለሁ ብቻ ስንደዋወል በኋላ ላይ ነው በቀላሉ የእንጀራ ገመድ የሚበጥሳለ የእንጀራ ገመድ የሚበጥሳለ እንዳትረች፣ የፈለገ ብንጣላ። በዚህ ደረጃ ሲቀጠቅጦች ሳይ በጣም ያዘንኩት፣ በዚህ ደረጃ አንቺ አይገባ ምንም ስነግርሽ አትሰሚ፣ ምንም ብንሆን የነገርኩች ነገር ነበር። ማለት እንደዚህ ትሉና፣ በኋላ ላይ ስትጣሉ ነገሮች ይፈጠራሉ ስል ኮልኮሌዎችን አውቃለሁ በደንብ አርጌ ወይ እኔ ነው ወይ ዳልቻን ነው ወይ ሌላ ሰው ነው። አሁን እንዲህ በመሆኑ አይደለም ያው እውነት፣ የዚህ ቤቱ ከዚህ ቤት የነበር በዚህ ሶስት ወር የተቀመጠው ሰው ቢኖር ታሪኩን ያ የምናለበት አንድ የሆነ የሆነ ዶክሜንት ቢያዘጋጅ፣ እዚህ ሶሻል ሚዲያ ላይ የምንናገርበትን እያጣራ የሆነ ነገር ጻፉ ብሎ ጽፈን እንኳን ተቀባይነታት ዝም ብሎ ማንም ማሀጊብ ወጥታ የማንም ደንቆሮ ሽማግሌ በ15 ዓመት በሙሉ በዘርና በእንትን ግደሉ ፍለጡ ሲል የነበረ ሰውዬ እዚህ መጥቶ ደግሞ የቤተሰብ ኃላፊ ለመሆን ይፈልጋል። አስታራቂ። እሱ የያዘው ነገር እኔ አንዳንዴ እኮ ሳስበው እሱ የያዘው ነገር እስኪ ምን የተስተካከለ ነገር አለ? እስኪ ንገሩ ንገሩ። ኢትዮጵያ የሚለው አላሸንፉ። የእሱ ፓርቲ አማራ ነኝ አማራ የሚለውም አላሸነፈም። ይህ የድሮን መአት እየወረደበት ነው ትግሬ ሆነ፣ ትግሬ ሆነ የትግራይም ጦርነት አልቀረብም። እሱ ይዞት በፓርቲም በምንም ይዞት የእሱ ሀሳብ ያሸነፍበት የሆነ ማኛ የሚባል ሰው ያሸነፍበትን ሀሳብ ንገብ። ወሸላው እንኳን አላሸነፍም። ወሸላው አንድ በህይወቱ እሱ የለወጠው ነገር ቢኖር አን ን ምንድን ነው ሶፋ ሶፋ፣ ለወጧ ሶፋ ብቻ። ከ2 ዓመት በኋላ ነጭ ሶፋ፣ እሱም ብርቅ ሆኖበት ያደለው ፌራሪ፣ ፖርሼ? ማርሊስ በምደብ ቁጭ ብለው እንዲህ እንዲህ ይላል። ይሄ ሶፋ ላይ ብርቅነቱ ሶፋ በቁጥር ነው የተቀመጥኩት ሰባት ሺህ ምናምን ይሮ የተገዛ ሶፋ ላይ በቁጥር ሶፋ ላይ ቁጭ ብለው ጫ ኮሾሮ እና ኮካኮላ እያጠጣ እያለ ያረቢ ጌታዬ ጭንቅላትህ አይለወጥ። ወሸላህን ቱርቃት ወጥረ መጣ። ፀጉርህን ከጭገርህ ላይ አስነስትተት ተከለ መጣ። እ የሆነ ወሸላን ያስወጠርከው ዛሬማ፣ ጉድህን ስሰማ ወሸላን ያስወጠርከው ሀበሻ ልትቀፍልበት ነበር። አልሆነም፣ አልሰራም ማለት በቃ እድሜ ነው። ስለዚህ ነው በቀደም ዕለት የሆነ ቴራፒ ገብተህ የመጣው። አሁን እንዲህ ብላ ቁጭ ብለህ በቃ ሴቶችን ደግሞ ያመጣል። አይሆንም፣ አይሆን፣ አይሆን ሊጥህን ጠጣ። አምስት ስታር፣ ፋይፍ ስታር ያለውን እንደዚህ ያደረግ፣ አንዴ ከቦርጫ አንዴ ከምናልክ እያልክ ጠጣ። ለዚህ ነው ከአፍ የሚወጣው የምትገባው ስትናገር ራሱ ተሸታል ተሸታል። ከብት ሀአ እየበላችሁ እኔም እየበላው ትሄ እግዚአብሔር ምስክሬ ነው። የሆነ ቶፒክ ይሰጠናል ሳታስቡት ወደዚህ፣ ከዛ ራሳችሁን እዛ ውስጥ ታገኙታላችሁ። እንደ መውጣት አለብኝ፣ ልክ እንደ ቤታየው ማለት ነው። መውጣት አለብኝ መውጣት አለብኝ። ምድረ ወሸላ በሙሉ እች ደሞ ለች ትላ እስታንቡል ቂጧን ሸጣሸጣ የመጣቸው ከሆናት በቂጧን ቅረት በምኗ ተጎርጉራ እሱ አንድ ናቸው፣ አንድ አይነት እችምእ እችም በ49 ዓመቷ በመጨረሻ ከይፋ ብላ ወጣችላት። እሱም በ49 ዓመቱ ሁለቱም በ49 ዓመታቸው ነው የወለዱት። እቺ ከማን እንደወለደች አታውቅም። እዚህ ላይፍ ላይ እናትሽ ትበዳ ሽሮ በላሽ ብሎ እናትሽ ትበዳ ብሎ ያለት እችን ሴትዮ እናትሽ ትበዳ ሽሮ በላሽ ያለ እናቷንም እሷንም የበዳው ቲክቶክ ላይ ማ ነው ዩቱብ ላይ ማለት ነው የመጀመሪያው ድንቅ ኢትዮጵያ ሊያሾ እናትሽንም አንቺንም የሞተችውን እናትሽን ከሬሳ ከሬሳ ከመቃብር አውጥቶ ለምን ሽሮ በላሽ ብሎ የበዳሽ አንችንም እናትሽንም የልጅሽ አባት ነው እኔ እንኳን ግማታም ብሎ ቢሰድረኝ የወለድኩት ልጅ የለኝም የማስታወሰው ማስታወሰ ምንም ማስታወሻ የለኝም የሶስት ወር ፎን ቃል የገማው ደግሞ ማን እንደሆነ ይታወቃል አንቺን ግን እናትሽን ከመቃብር አውጥቶ አንቺን በርቶ አስወር ያስወለደሽ እናትሽ ትበዳ ብሎ የመጀመሪያው ዩቲዩብ ላይ ማስታወሻ ሆኖ ሽሮ በላሽ ብሎ የሰደበሽ እናትሽንም አንቺንም ከመቃብር አውጥቶ የበዳው ባልሽ የልጅሽ አባት አሁን አንቺ ሰው ሆነሽ ትነገረሽ ኮፒ ሊንክ አድርጎ ኮፒ ሊንክ ኮፒ ሊንክ አድርጎ ኮፒሊንግ አሉ። እኔ ኖሮ እኔ 57 አመቴ ነው። የምን 47 57 ጨምሪበት፣ 67 ጨምሪበት። እናንተ ዘረኛ ጥምባታም፣ ዘረ እኔ ዘረኛ በጣም ነው የምጠየፈው። ዘረኞች ናችሁ። እኔ ዘረኛ ነው። ዘረኞች ናችሁ እናንተ ባለጌ። ምን ጊዜ ነው ሁሉ ሁለት ሲጀመር ልጆቻችን ናቸው። መክረናል፣ ጮኸናል። በቃ እናት አትሰደብም ካለም በኋላ ዞራችሁ ወደ ዘር አዎ፣ ተጋሩ ነው። ና አንድ ና አንድ ታዲያ ዘሩን ጠጥቶ ለእናንተ እንዲያገዝላችሁ ነው የፈለጋችሁት ነው። ተንቦጫርቀው ጨርሰው ድጋሚ ሚዲያ ላይ መጥተው ለእኛው ለራሳችን ይነግሩናል። አንተም አንቺም፣ እኔ ላይ ምንም የማድረግ አቅምም ሞራልም የላችሁ። ይህንን ደግሜ ነው የምነግራችሁ። ምን ያናድዳችኋል? እኔ ሀገሬ ላይ እናንተ የሌላችሁን ነገር ስላለኝ እኔ ሀገሬ ላይ በነፃነት ወጥቼ ስለምገባ፣ እኔ ሀገሬ ላይ እንደ ልቤ ማለት እናንተ ነገርኳችሁ። በመንግስት ደረጃ ነው የዘለፋችሁ፣ መንግስትም እየዘለፋችሁ የምታወሩት እኔ ሀገሬ ላይ ግለሰቦች ጥፋት ሲያጠፉ እንዲህ ብዬ ስለምናገር ሊያሾ መጎዳት አለባት። ኦፍኮርስ በገንዘብ ደረጃ ተደራድራችሁብኛል፣ እንዲያርጓት እንዲያርጓት ተባብላችኋል። እኔ ስም አልጠራም፣ ሁሉንም ስለማቅ ኦፍ ኮርስ ያልሽውንም ሰው እንደዚህ አስደርጋት ተብሎ መልዕክት ተልኮበታል፣ አውቃለሁ አንቺ ሳታወሪ እኔ የልጅ አምላክ የእኔ አምላክ የት ሄዱ። አውቃለሁ ሁሉንም አውቃለሁ። ሳላቀርች ይመስላችኋል። አውቃለሁ ግን እኔ እንደ እናንተ የናንተ እኔ እናንተ ስለኔ እንደምትጨነቁት እኔ ስለናንተ አልጨነቅም። ስለሁላችሁም አልጨነቅም ይመስላችኋል? ሁል ጊዜ ስለ ስለናንተ የምጨነቅ በህይወቴ ምን ተምር ያለው ኢትዮጵያውያኖች እኛ እኛ በተለይ በተለይ በተለይ በተለይ ስንበለጥ አንወድም። ይሄ የራሳችን ደም ነው፣ ግን በዚህ ደረጃ የተሻለ ሀገር ተቀምጣችሁ ስለ አንድ እናት ስለ አንድ ምስኪን ኢትዮጵያዊ ከስደት ህይወቷ ወጣ እንደ በነፃነት ስግራ ንፍ ብላ ለምትኖር ሴት በዚህ ደረጃ ምቀኝነት፣ በዚህ ደረጃ ክፋት፣ በዚህ ደረጃ ራስ ወዳድነታችሁ ሳይ ሁላችሁን ታሳዝኑኛላችሁ። እግዚአብሔርን ነው እምላችሁ። እግዚአብሔር ምስክሬ ነው። እኔ ነገርኳችሁ ዮናስ፣ እንደዚህ እንደዚህ ይመስለኛል አዝኜበታለሁ። አዎ ይቅርታ፣ በይቅርታ ተባብለ ማለቀ ዮናስ ይቅርታ ሳግለት ወይም ይቅርታ ሲደረግለት፣ ሳላስ ሳያስቀኝ ወይ ሳያስከፋኝ ወይም ደግሞ ከዚህ በኋላ እርምጃዬንና እንቅስቃሴን ሳልጠነቀቀ ቀርቼ አይደለም። ይሄን በግልጽ ነው የምነግራችሁ። ግን ሁላችሁም ለኔ ጉድጓድ ቆፍራችኋል፣ አልገባሁበትም እንጂ አንቺም፣ አንቺም ጂጂም ራሱ እኮ በሆዴ ተናግሯል እኮ ስለ እኔ ምን ስትሰሪ እንደነበረ ዮናስ ምን ሲሰራ እንደነበር እኔ የዛኔ ዮናስ ላይ ስለ ዮናስ እኮ ወጥቼ ተናግራል ዮናስ እኔ ላይ ሪፖርት ሲያስደርግ ገና ስክሪንሾት አንስቶ ሲልክላቸው ልከውልኛል እኮ